የአርሰናልን የመከላከል አቅም ነው። አርሰናል ምን ያህል የመከላከል አቅም እንዳለው መቼም አየን። ዘንድሮ የእውነት ለመናገር አክቹሊ ዘንድሮ ብቻ ሳይሆን ባለፈው የውድድር ዓመትም የአርሰናል የመከላከል አቅም በጣም ጠንካራ እንደሆነ እናውቃለን፣ እንረዳለን። በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ሲደርስ ኢንተር ሚላንም እዛው ላይ በነበረበት ሰዓት ላይ የሁለቱን የመከላከል አቅም እያደነቁ እያንቆለጳጰሱ በበጎ እያነሱ ሰዎች ይናገሩ ነበር። መቼም ጋብርኤል ማጋሌሽ ዊሊያም ሳሌባ ተብሎ የሚነገረው ነገር በጎ ብቻ እንጂ አልቻሉም፣ አቅቷቸዋል፣ የሁለቱ ጥምረት አልሰራም የሚባል ነገር አይደለም። አንዳንድ ጊዜ የተሰጣቸው የስራ ኃላፊነት አለ። ከተሰጣቸው የስራ ኃላፊነት በላይ ደግሞ እየሰሩ ከሆነ ኤክስትራ ማይል ማድነቅም ደግሞ ትክክል ነው። ጋብርኤል ማግሃሌሽ በአርሰናል ቀላል ነው ሆነ። ይህን ነገር ለመረዳት የገብርኤል ማግሃሌሽን ቫሊዩ ዋጋውን እሱ ማለት ለአርሰናል ምን ማለት እንደሆነ ለመረዳት ቀላል ነው። ምክንያቱም አሁን ሁላችንም ተስማምተን እየደመደምን ያለነው ነገር ከቆሙ ኳሶች የሚገኙ እድሎችን በመጠቀም አርሰናል ኔክስት ሌቭል ላይ ነው ያለው። በጣም በጣም በጣም የተለየ ነው ያለ ነው። አርሰናልን እዚህ ደረጃ ላይ እንዲገኝ ያደረገው ደግሞ በዋናነት ሁለት ተጫዋቾች ናቸው። አንድ የዴክላን ራይስ ዴሊቨሪ ነው። የማዘንውቱንም ሲመታው የቅጣት ምቶቹንም ሲመታ፣ በቃ ያሰበውን ነገር ነው የሚያደርገው እና ዴቪድ ቤካምን እናስታውሳለን ምናምን እያሉ ዴቪድ ቤካም የሚኮራበት አቅሙን ዴክላን ራይስ ይዞት ነው የታየው፣ ምናምን የሚባል ነገር እየተነገረ ነው ያለው። ስለዚህ የዴክላን ራይስን ዴሊቨሪ የምናደንቀውን ያህል ደግሞ የማግሃሌሽ እነዛን ዴሊቨሪዎች የሚጠቀምበት አቅም ደግሞ በጣም በጣም በጣም በጣም የሚደንቅ ነው። ስለዚህ ሄሊ ሴንተር ባክ ነው የመከላከል ስራው ላይ ኤፊሸንት ነው ምን ሆኖ አርሰናል በብዙ ጨዋታዎች ክሊንሺት እንዲኖረው የሚገርም አገልግሎትን እየሰጠ ነው ያለው። በተከላካይነቱ የአርሰናልን ተጋላጭነት አርሰናል ላይ የሚደረጉ የግብ ሙከራዎችን ለተጋጣሚዎቹ የሚሰጡ የግብ ሙከራ የማድረግ እድሎችን በመንፈግ ረገድ ማግሌሽ ምንም ጥያቄ የለውም፣ ፐርፌክት ነው። ግን ደግሞ ወደ ማጥቃት ይሄድና ከቆሙ ኳሶች አርሰናልን አስፈሪ ማዘን ምት በተገኘ ቁጥር የሆነ ነገር ይፈጠር ይሆን የቅጣት ምት የተገኘ እንደሆነ የሆነ ነገር የመደረግ ድሉ ሰፊ ነው ብለን የምናስበው እንዳሰብ ነው እየኖርን ያለነው ያለ ነው በማጋልሽና በዴክላን ራይስ ምክንያት ነው በዋናነት ወይ ያገባዋል ወይ አሲስት ያደረገዋል አንዴ አይደለም ደጋግሞ ስላደረገው ጉብዝና ብለን እንጠራዋለን እዚህ ላይ ዊልያም ሳሊባ የሚጠቀስ ነው እዚህ ላይ ፉልባኮቹ ቲምበር እንደዚሁም ደግሞ ካላፊዮሪ አሪፍ ናቸው። በቃ የመከላከል አቅሙ ያርሰናል እጅግ እጅግ በጣም የሚደንቅ ምንም እንደማይመጣ በቃ የሚያስተኛ ሰላም የሚሰጥ የመከላከል አቅም አለው አርሰናል። ይሄ ያስመካል፣ ምንም ምንም ጥያቄ የለውም። አሁን ከጥቂት ደቂቃዎች በፊት ጋሪ ኔቨል አንድ አርቲክል ጽፏል፣ ምናልባት በሌላ ፕሮግራማችን ላይ ልናነሳው እንችላለን። የዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ኢትስ ዘ ታይትሉን አርሰናል ነው ሉዝ የሚያርገው አለ ያ ማለት ሲቲ ይወስድበታል እያለ አይደለም፣ ወይም ሊቨርፑል ይወስድበታል እያለ አይደለም። ራሱ ካላበላሸው በስተቀር ማንም አይወስድበትም ነው። ራሳቸው ናቸው በቃ ካበላሹ የሚያበላሹት እንጂ አርሰናልን የሚያሰጋ ነገር የለም። ሲቲን እያየነው ነው ነው፣ ሊቨርፑልን እያየነው ነው ነው፣ ሌሎቹንም የምናውቀውን ያህል እያወቅን ነዋል። እንዲህ ያሉ አስተያየቶች የሚሰጡት እስካሁን ያለውን መነሻ በማድረግ ነው። ስለዚህ ይልና ጋሪ ኔቭል ምን ያስቀምጣል የታይትል ሬሱን የስ አርሰናል ቱ ሉዝ ራሱ አርሰናል ያባከነው እንደሆነ አሳልፎ የሰጠ ጋብዟቸው ከተኙበት አንቅቶ ውሰዱ ካላላቸው በስተቀረ ከዚህ የውድድር ዓመት አርሰናልን ከዋንጫ ማሸነፍ ውጭ የሚያደርገው አቅም አይታየኝም እያለ ነው የሚጽፈው ሰውየው። ምስማማበት ሀሳብ ነው። አርሰናል ራሱ ካልደከመ ራሱ ካላባከነና ካላበላሸው በስተቀረ በሊቨርፑል ያስፈራል፣ ሲቲ ኮንሲስታንት ነው፣ ቼልሲ እንደዚህ ነው፣ ዩናይትድ ምናምን። ለእኔ አሁንም ከሶስቱ ያኛው ይሻለኛል። ማን ዩናይትድ ይሻለኛል። ለእኔ ዝም ብሎ ነው። ማለት ትችላላችሁ እናንተ የምትሉትን። እኔ እንደዛ ግን አለል ብቻ፣ የጋሪ ኔቭል ሀሳብ ትክክል ነው። በአርሰናል እና አሁን በምንጠራቸው ክለቦች መካከል ሰፊ ልዩነት አለ። አርሰናል በእያንዳንዱ ጨዋታ ያማረበት ነው ወይ እያንዳንዱ ጨዋታ ላሪፍ ሆኖ ነው ወይ አይደለ። ዋንጫ ለማሸነፍ የሚጫወት ቡድን ሊኖረው የሚገባን ካራክተር ግን በተሟላ መንገድ የያዘው ግን አርሰናል ነው። በተለያዩ አጋጣሚዎች ጎል ሊያገባብሽ ይችላል። በቃ አሁን ትናንትና ኢዜ እንዳገባው አይነት ጎል ደብለቅ አረገ። ቅርቃሩ ቅርቃር ነው። በቃ ከዛ በኋላ ማን ምን ያመጣል? ማቴታ ባዩ ማን ባዩ ማን ባዩ ምንም የሚመጣ ነገር የለም። ዘግተናል ነው። ያስደነግጣል። በእውነት ለመናገር ያስፈራል። ስለዚህ የአርሰናል የመከላከል አቅም በተለየ መንገድ ይደነቅ፣ በተለየ መንገድ ይወደስ ስንል ይሄንን የውድድር ዓመት አርሰናል ዋንጫ ለማሸነፍ በትክክል ከሚረዱትና ከሚጠቀሙበት አቅማቸው መካከል አንደኛው የመከላከል አቅማቸው ነው። ነገር ግን የመከላከል አቅሙ ዋንጫን ለማሸነፍ ከመርዳት ባለፈ ሪከርዶችን የሚያሻሽልበትን እድል ሰፊ ነው ነው ይህንን ነጥብ በነጥብ እናንሰው ሳምሪ ለምሳሌ ሀያ ክለቦች አሉ በእንግሊዝ ፕሪሚየር ሊግ። አርሰናል አንደኛ ነው። አርሰናል ባለፉት ዘጠኝ ጨዋታዎች ሶስት ጎል ብቻ ነው የገባበት። ከአርሰናል ውጭ ያሉት ሌሎች 19 ክለቦች አርሰናል ከገባበት ሶስት ጎል እጥፍና ከዛ በላይ ገብቶባቸዋል። ይሄ በአርሰናልና በሌሎቹ 19 ክለቦች መካከል ያለ የጎላ ልዩነት ነው። አርሰናል ሶስት ሲገባበት ሌሎቹ እጥፍና ከዛ በላይ ጎል ገብቶባቸዋል የሚለው ሀሳብ ማለት ነው። ሁለተኛው አርሰናል ሌላ ክሊንሺት እንግዲህ የፉልሃም ላይ ክሊንሺት ነበረ። ከዘጠኝ ጨዋታ እንደገና ትናንትናም ክሊንሺት ነው። ዘጠኝ ጨዋታ ውስጥ በጣም ብዙዎቹ ክሊንሺት ናቸው። ባለፉት አምስት ጨዋታዎች በሁሉም የውድድር አይነቶች አርሰናል ጎል አልገባበትም። አምስት ተከታታይ መደዳ የሆነ ክሊንሺትን እየጠበቀ ነው የሚገኘው። ስለዚህ እነዚህ እነዚህ ነገሮች ይህ ጉድ የፈላበት የውድድር ዓመት ሊሆንለት ይችላል። አርሰናል ምናምን ይሉና ወደኋላ ሄደው በ2004/2005 የውድድር ዓመት ቼልሲ በሙሉ የውድድር ዓመቱ 15 ጎል ብቻ የገባበት በ25 ጨዋታዎች ምንም ጎል ያላስተናገደ ሆኖ የያዘውን ሪከርድ ያነሳሉ። ስለዚህ አርሰናል ይህንን ከማድረግ አንጻር አቅም አለው ወይ የሚለው ነገር ሲነሳ ከዘጠኝ ጨዋታ ሶስት ጎል ብቻ ነው የገባበት ቼልሲ ያንን ታሪክ ሲሰራ ከዘጠኝ ጨዋታ ሁለት ጎል ብቻ ነበር የገባበት ስለዚህ አርሰናል ይህንን ማድረግ ይህንን ማሳካት ይችላሉ ወይ የምናየው የአርሰናል የመከላከል ጥንካሬ ይህንን በማስፈጸም ረገድ ይሆንለታል ወይ የሚለውን ነገር ነው የምናነሳው ስለዚህ እንዲህ ያሉትን ነገሮች ስናነሳ ቼልሲ በ2004/2005 15 ጎል ብቻ ገብቶበት የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ አንደኛ ሆኖ ጨርሶ ዋንጫ በልቷል። አርሰናል ከቼልሲ ቀጥሎ ጥቂት ጎሎችን በአንድ የውድድር ዓመት በማስተናገድ ሁለተኛው ሪከርድ የራሱ የአርሰናል ነው። በ2 ማን በ198899 የውድድር ዓመት አርሰናል 17 ጎል ብቻ ነው የገባበት፣ ግን ያኔ በማንቸስተር ዩናይተድ ተበልጦ ሁለተኛ ደረጃን ይዞ ጨርሷል። ከዛ በኋላ የምጠራቸው ቀጥሎ ያሉት ሶስት ክለቦች 22 22 ጎሎች የገቡባቸው ናቸው። ቼልሲ በ2005 2006፣ ዩናይትድ በ2007 2008፣ ሊቨርፑል በ2018 19 22 22 ጎል ገብቶባቸዋል። ከሶስቱ ሁለቱ ዋንጫ በልተዋል። 22 ጎል ብቻ ገብቶባቸው፣ ሊቨርፑል ግን 22 ጎል ገብቶበት ዋንጫ ሳይበላ ቀርቷል። ከዛ ማንቸስተር ሲቲ በ2018 19 23 ጎል የገባበት እያለን እንሄዳለን። አሁን እነዚህ አይነት ክለቦች ጥቂት ጎል ብቻ የሚያስተናግዱ ወይም ጠንካራ የመከላከል አቅም ስላላቸው በቀላሉ የማይደፈሩ የምንላቸው በፕሪሚየር ሊጉ ተሳክቶላቸዋል ግማሹ ከአንደኛ እስከ አስረኛ ጥቂት ጎል ብቻ የገባባቸው ብለን ብናወጣ አምስቱ ዋንጫ በልተዋል። አምስቱ ጥቂት ጎል ገብቶባቸውን ግን በሌሎች ተበልጠዋል። ለምሳሌ የ 199899 ን አርሰናል ብትወስጭ 17 ጎል ነው የገባበት ማንቸስተር ዩናይትድ 20 ተጨማሪ ጎል ገብቶበታል ሰላሳ ሰባት አካባቢ ጎል ገብቶበታል፣ ግን ዋንጫ በልቷል። አርሰናል እንደዛ እያደረገ ግን ማጥቃት ላይ ይቸገር ነበረ። ዩናይትድ ያን ያህል እየገባበት፣ ግን ማጥቃት ላይ ደግሞ ጎበዝ ነበረ። እንዲህ ያሉ መዘባረቆች ሊኖሩ ይችላሉ። ቅድም ግን ለመናገር እንደሞከር ነው በፕሮጀክሽን ሲሰራ በዚሁ የሚቀጥል ከሆነ አርሰናል የውድድር ዓመት መጨረሻ ላይ አስራ አራት ጎል ብቻ ነው የሚገባበት። ይህ ትልቅ ጥንካሬ ነው አይደል? በዘንድሮ የአርሰናል ላይ በቃ መጀመሪያ ከሚነሱት ነገሮች መካከል የአርሰናል የመከላከል አቅም ከጊዜ ወደ ጊዜ ከአመት አመት በጣም ከፍ እያለ እየተመለከት ነው ነው የሚል ነው የሚወጣው። የምናየውም ነገር ደግሞ እሱ ነው። ስለዚህ ቅድም እንደተናገር ነው እስካሁን ድረስ አርሰናል ያው በሊጉ ስድስት ጨዋታ አካባቢ ላይ ጎል አልተቆጠረበትም። ይህም በጣም የሚገርም ነው። ቢቆጠርበትም ደግሞ በአንድ ጨዋታ አንድ ጎል ነው ሶስት ጎሎች ሲቆጠሩ ይቆጠሩ አይደል ከአንድ ጎል በላይ የተቆጠረበት ጨዋታ የለም። ከዛ በተጨማሪ ደግሞ ብዙም ይሄ ወደ ጎል የሚሞከሩ ሙከራዎችንም እድል እየሰጠ አይደለም። ለምሳሌ እስካሁን ሰባ ሁለት ናቸው የተሞከሩበት ሙከራዎች፣ ታርጌታቸውን የጠበቁት ደግሞ አስራ ዘጠኝ ናቸው እና ይሄ ስታየው አንድም እንዲሞከርበት እድል የማይሰጥም ሁለትም ደግሞ እንደ ከዛም እንኳን ቢያልፍ ጎል እንዲሆንበት የሚፈቅድበት እድል የለም ማለት ነው እና አርቴታ በተደጋጋሚ የሚወቀስበት አንደኛው ነገር ከዚህም በፊት ተከላካይ ብቻ ነው የሚያስፈርመው የሚል ኮ ብዙ ባላንሱን የጠበቀ አይደለም የሚል ሀሳብ ነበር የሚሰጠው። ስለዚህ ይሄ የመከላከል ጉዳይ ምን ያክል ፍሩትፉል እንደሆነ በዚህኛው የውድድር አመት እስካሁን ድረስ በተደረጉት ጨዋታዎች ተመልክተናል። ከዚህ በኋላ እንግዲህ ምን ነገር ሊፈጠር ይችላል የሚለውን ውስጥ አናይም። እንደውም በትላንትናው ጨዋታ ራሱ በቃ ይሁን ከተባለ አንድ ነው ታርጌቱን የጠበቀ ሙከራ የተደረገበት ተብሏል። እዛውም የኤዲ ኔኬታ ያቺ የሞከራት ማለት ነው ከዴቪድ ራያ ጋር እንትን ያለው እሱንም፣ በቃ እንትን አይለማር ሊሁን ታርጌቱን ጠብቋል ምናምን ብለህ ራሱ እንድጠይቅ የሚያደርገ ነው። ስለዚህ በዚህ ጉዳይ ላይ የሙከራውን ጥራት እና በዚህ ጉዳይ ላይ ያሉት ጥንካሬዎች አርሰናልን እንዳል ነው በሊጉ በጣም ከፍ ያለ ደረጃ ላይ እንዲቀመጥ የሚያደርጉት ናቸው። ይህንን ቅድም የተባለውን ሀሳብ ለማምጣት ፈልጌ ነው። ይህንን አንድም ጠብቆ ሁለትም አሳድጎ ሶስትም ደግሞ ያሉበትን ሌሎች ክፍተቶች በራሱ አስተካክሎ እስከ ምን ደረጃ ድረስ ያደርሰዋል፣ ወደ ዋንጫ ያደርሰዋለ የሚለውን ምን ጠብቅበት ነው ግን የሚያስማማ ነገር የሚመስለኝ እስካሁን ድረስ የተፈጠሩለት እድሎች አሉ፣ በራሱ ጥንካሬ የሚያመጣቸው በተጋጣሚዎቹም ደግሞ በመሸነፋቸው ምክንያት የተፈጠሩ የነጥብ ልዩነቶች አሉ። ስለዚህ እነዚህ ልዩነቶች አስጠብቆ መሄድ ብቻ አርሰናልን ምናልባት በጣም የተሻለ የውድድር አመት እንዲያሳልፍ ከሚያደርጉት ምክንያቶች መካከል ሊጠቀስ የሚችል ይመስለኛል እኔ አዎ ግን ምንድን ነው መሰለሽ፣ እኔ አሁን ለአርሰናል አርቴታም ኮንሲደር ያደርገዋል ብዬ የማስበው ትልቅ ሌሰን መሆን ያለበት የ1998ቱ 99ኙ የውድድር አመት ነው። እነዚህ የመከላከል አቅሞች በጣም አሪፍ ናቸው፣ ምንም ጥያቄ የለውም። እነዚህ የመከላከል አቅሞች ግን ብቻቸውን በቂ አይደሉም። ይህንን አርሰናል የሌላን ክለብ ምሳሌ እየጠቀስሽ የምታስረጀው አይደለም። የራሱ ኑሮ ማስታወስ ብቻ በቂውን በ1998/99 የውድድር ዓመት አርሰናል በፕሪሚየር ሊጉ ስንተኛ ደረጃን ይዞ ጨረሰ? ሁለተኛ። ያኔ አርሰናል በጣም የሚደነቅ የነበረው በምንድን ነው? በመከላከል አቅሙ። ምን አድርጎ ነው የመከላከል አቅሙ የተደነቀው ብትይኝ፣ ሁለት ነገሮችን ልንገርሽ። አንድ፣ በሙሉ የውድድር ዓመት ከ38 ጨዋታ በኋላ 17 ጎል ብቻ ነው አርሰናል የገባበት። ዋው ተብሏል ያኔ። ሁለት፣ በሙሉ የውድድር ዓመት የትኛውም ተጋጣሚ አርሰናል ላይ ከአንድ በላይ ጎል አላገባም። አንድ ጨዋታ ላይ ብቻ አስቶን ቪላ ሶስት ለሁለት ሲያሸንፉ ከአንድ በላይ ጎል ገባ አርሰናል ላይ ጎል ከገባ አንድ ብቻ ነው በሙሉ የውድድር ዓመት ነው ምልሽ ሰላሳ ሰባት ጨዋታ ላይ ወይ ጎል አልገባበትም ከገባበትም አንድ ነው ዚስ ስማች አርሰናል ሶሊድ ነበረ አርሰናል ሶስተኛ መጠቅ ስልሽ አስራ ዘጠኝ ዘጠና ስምንት ዘጠና ዘጠኝ ላይ ሀያ ሶስት ጨዋታዎች ላይ ጭራሽ ጎል አልገባበትም በሀያ ሶስት ጨዋታ ይሄ ማለት ሰላሳ ስምንት ጨዋታ አለ በሀያ ሶስቱ ጎል ሳይገባበት ነው አርሰናል ጨዋታውን የጨረሰው ሀያ ሶስት ክሊንሺት አስራ ሰባት ብቻ ጎል ገብቶበት በአንድ ጨዋታ ብቻ ከአንድ በላይ ገብቶበት አርሰናል ሁለተኛ ወጥቷል። ማን ዋንጫውን በላው? ማንቸስተር ዩናይትድ። ምን ሆኖ አርሰናል ከገባበት በላይ ሀያ ጎል ገብቶበት ምን ሆኖ አርሰናል ከነበረው ክሊንሺት በላይ ሀያ ሶስት ነው የአርሰናል ክሊንሽት የማንቸስተር ዩናይትድ አስራ ሶስቱ ነው። በአስር አንሶ በክሊንሽት ማንቸስተር ዩናይትድ ዋንጫውን በላ። ኢትስ ቤስት ቲንግ ቱ ሃቭ እንዲኖርሽ የምትፈልጊው ኳሊቲ ነው የመከላከል አቅም ጥንካሬ፣ ጎል እንዳይገባብሽ ማድረግ እንዳይሞክሩብሽ ማድረግ። ግን ሁሌ ላይ ሰራ ይችላል። ዩ ሃቭ ቱ ሃቭ ዛት አዲሽናል ኳሊቲ ያ ተጨማሪ ኳሊቲ ምንድን ነው? ራስህን ግን ጎል አግባ ይሄንን ከማን ነው የምትማረው? ከራስህ። ከየትኛው ራሴ? ከ199899 የውድድር ዓመት አርሰናል ዋንጫ ለማንሳት የሚያስፈልግ ከሆነ እንዲህ ያለው የመከላከል አቅም ከሻምፒዮኑ ከዩናይትድ በበለጠ አርሰናል ይዞት ነበር። ይሄንን ኳሊቲ ግን ሁለተኛ ነው የመጣው ዩናይትድ የበለጠ ገብቶበትም ዩናይትድ 13 ጨዋታ ብቻ ክሊንሺት ኖሮትም ግን ዩናይትድ ጎል ያገባ ነበረ። አርሰናል ጎል ለማግባት ይቸገር ነበረ። ዜሮ ለዜሮ እየወጣሽ ክሊንሽ ጠባኩ ብትይ ምን ያደርጋል። ማሸነፍ አለብሽ ነው፣ ጎል ማግባት አለብሽ ነው። አሁን ይሄንን የመከላከል አቅም የሚያሳይ ቁጥር ነገርኩሽ እንጂ በዛ የውድድር ዓመት አርሰናል ተጋጣሚዎቹን ባሸነፈባቸው የሚበዙ ጨዋታዎች የአንድ ለዜሮ ቡድን ነው የነበረው። አንድ ለዜሮ ያሸንፍሻል። አልገባበትም አግብቷል ግን አንድ ለዜሮ ነው። እንደዛ አደለ መሆን ያለበት። ለዛ ነው የአርሰናል ኳሊቲ የሚታይ ነው። ግዙፍ ነው አደለም? በፕሪሚየር ሊግ በአውሮፓም። አሁን የእውነት ለመናገር ሙሉነት መለኪያ ከሆነ አሪፍነት ጠንካራነት መለኪያ ከሆነ በአርሰናል ሌቭል ማንንም አላየውም። ኢቬል ክላሲኮ ነ አየ ነው። በአርሰናል ሌቭል ላይ ማንንም አላየውም እኔ። ግን ያለ ጉድለት ነው ወይ አደለም ነው ይሄ ሙሉ በኩሌ አይነት ነገር ነው አላልኩ። ያንን ይሄንን ይሄንን ነገር ማስተካከል መቻል አለብሽ። ለዛ ነው አሁን የአርሰናል አብሻቂ ናቸው የሚባሉት ሰዎች እንደገና አንድ ለዜሮ ምናምን ማለት ጀምሩ እኮ። አሁንም እንደዛ እንዳይሆን ጎሎችን ማስቆጠር መቻል አለባቸው ነው ቼልሲ ከሆነ የሚደነቀው በ2004 2005 የውድድር ዓመት ፣ ያኔ ለአሰልጣኝ ሆዜ ሞሪኒ የመጀመሪያ የውድድር ዓመት ነው። በእንግሊዝ ፕሪሚየር ሊግ የአሁን የሳሊባና ማጋሊሽ አልነበረ ጥምረቱ፣ አሁን አርሰናል ጋ ያለው በመመካት የምናነሳው፣ ያኔ ሪካርዶ ካልቫሪዮ እና ጆን ቴሪ ነበሩ የቼልሲ ሴንተር ባኮች፣ ፒተር ቼክ ደግሞ በረኛ ነው። እያነጻጸር ነው እንድንመጣ ብዬ ነው። እና ቼልሲ ሆዬ በመጀመሪያዎቹ ስምንት ጨዋታዎች አንድ ጎል ብቻ ነው የገባባቸው። አርሰናል በመጀመሪያዎቹ ስምንት ጨዋታዎች ሶስት ጎል ገብቶበታል። አንድ ጎል ገባባቸው፣ ያም ከሳውዛምተን ጋር በተደረገ ጨዋታ የመጣ ነው። ሁለት ለአንድ አሸንፎ ነው ቼልሲ ጨዋታውን የጨረሰው። ከዛ በኋላ የቼልሲ ቡድን ዘጠነኛ ጨዋታ ላይ አንድ ለዜሮ በሆነ ውጤት በማንቸስተር ሲቲ ተሸነፈ። ከዘጠኝ ጨዋታ ሁለት ጎል ገባበት ማለት ነው ከዛ በማንቸስተር ሲቲ አንድ ለዜሮ ከተሸነፈ በኋላ በነገራችን ላይ ኢንቪንስብል የአርሰናል ትልቅ ታሪኩን አለ። በ2004/2005 የውድድር አመት የሞሪኒዮ ቼልሲ ይቺን ጨዋታ ብቻ ነው የተሸነፈው። በማንቸስተር ሲቲ አንድ ለዜሮ የተሸነፋትን ዘጠነኛዋን ጨዋታ ማንም አላሸነፈውም። ከዛ በኋላ እችን አብረው ታሪክን አጣቅሶ ለማለፍ ግን አሪፍ ነገር ናት እና በሁሉም የውድድር አመቱ በሌሎች ጨዋታዎች ምንም አልተሸነፈም። ያንም እንግዲህ ኒኮላስ አኔልካ ነው ጎሉን ያገባባቸው የነበረው ቼልሲዎች ላይ በሪጎሪ የተሸነፉበትን ብቸኛው ጨዋታ እንጂ ሌላው የምዕራብ ለንደን ክለብ በኢንቪንሲቢሊቲ ምናምን ስሙ የሚጠራበት እድል ነበረ። ከዛ በኋላ ተከታትለው በመጡት ስምንት ጨዋታዎች በስድስቱ ቼልሲ ጎል ገባበት። ሂደቱን ለማስታወስ ነው ስድስት ጎል ገባበት። በተከታታይ ስምንት ጨዋታዎች አሉ በሁለቱ ብቻ ከስምንቱ ክሊን ሺት ይጠበቀ ማለት ነው፣ በስድስቱ ጎል አስተናገደ። አንዴ ጥያቄው ቀጥሎ የሚመጣው ነው ሳምሪ ከዛ በኋላ አስር ጨዋታ ጎል ሳያገባበት ቀጠለ፣ ተመለሰ እንደገና አስር ጨዋታ። ጥያቄ ነው የምጠይቅሽ አስር ተከታታይ ጨዋታ በእንግሊዝ ፕሪሚየር ሊግ አድርገሽ ጎል አለማግባት የታስቱ ቢ ሪከርድ አይደል? ክብረ ወሰን ነው መሆን ያለበት። በዚህ ረገድ ግን ቼልሲ ባለ ታሪክ መሆን አልቻለም። ለምን ብቲ ማንቸስተር ዩናይትድ የሚባል ቡድን ስላለ። ማንቸስተር ዩናይትድ አስራ አራት ተከታታይ ጨዋታዎች ጎል ሳይገባበት ጨዋታዎችን ጨርሶ ያውቃል። በአስራ አራት ተከታታይ ጨዋታዎች ክሊን ሺት ኖረውት ያውቃሉ። መቼ ሁለት ሺህ ዘጠኝ ከዛ በኋላ ቼልሲ አስር ጨዋታዎች በተከታታይ ክሊንሺት በመጠበቅ ከዛ በኋላ ቼልሲ እንደገና፣ ሊቨርፑል፣ አርሰናል እና እንደገና ሊቨርፑል በተለያዩ ጊዜያቶች አንዳንዶቹ በፕሪሚየር ሊጉ ኤራ፣ አንዳንዶቹ ከዛ በፊት በስምንት ተከታታይ ጨዋታዎች ጎል ሳይቆጠርባቸው ቀርተው ያውቃሉ የሚለውን እናነሳለን ለማለት ነው። አይ፣ ልክ ነው ታሪክን ልክ ነው፣ ወደ ኋላ ስንመለከት የአርሰናል የመከላከል አቅምን መነሻ በማድረግ ምንድነው በእንግሊዝ ፕሪሚየር ሊግ ውስጥ ያለው ታሪክ የሚለውን ለመፈተሽ አግዘናል። ግን እንዳልከው አርሰናል ይሄ የውድድር ዓመት ዋንጫ የሚያነሳበት ነው ተብሎ ሀሳብ ከተሰጠ፣ እነዚህ መታረም ያለባቸው ጉዳዮች እስፔሻሊ ጎል ማስቆጠር ላይ ያሉት ነገሮች ግን እንደገና ትኩረት ሊወስዱ ይገባል ብዬ ነው የማስበው። አሁን ከዚህ በኋላ በጨዋታዎች ላይ አንድ ለዜሮ አንድ ለዜሮ እስፔሻሊ ደግሞ በጨዋታዎቹ ላይ ብልጫ ወስዷል ተብሎ እየተነገረ በዚህ ያክል የጎል መጠን ጨዋታዎችን ማጠናቀቅ በጣም ሪስክ አለው። አሁን ትላንትና ክሪስተል ፓላስ አቻ የሚሆን ይመስል ነበር የሆነ ወቅት ላይ አቻ የሚሆን ይመስል ነበርና ብዙ ጊዜ አንድ ጎል አያስተማመንም የሚባለውንም ሀሳብ እንድታነሳ የሚያደርግ ይመስለኛል። ስለዚህ እዚህ ላይ እንግዲህ ምናልባት በቀጣይ ተጫዋቾች ከጉዳት አገግመው ሲመለሱ ከካይ ሃቨርትዝ ድጋሜ ከእሱ ብዙ ጎል ይገኛሉ ያን አቅም ገብርኤል ሶስም ይመለሳል በቅርቡ የሚል አስተያየት አለ። እሱም ጎል የሚያገባ ተጫዋች ይሆናል። የኮረሽስ ያስተካክላሉ የራሱን ወደ ጎል ማግባት አቅሙ በበለጠ ይመለሳሉ የሚለው አዎ አሁን አሁን ስታየው በቃ ባለፈው ያ ልጅ የተናገረው ነገር ነው። ለእኔ መቶ ልክክ ያለልኝ ሀሳብ ሞር ኦፍ ራስመስ ሆይሉን ነገር ነው። የልጅ ራስመስ ሆይሉን የዩሮፒያን ውድድር ላይ ኮ ያገባ ነበረ ታስታውሽ እኮ። ፕሪሚየር ሊግ ላይ አይሆንም፣ እዛ ደግሞ ያገባ ፕሪሚየር ሊጉ ከብዶታል እየተባለ ያኛው ደግሞ ዲፍረንት ኮምፒቲሽን ነው። የተለዩ ተጋጣሚዎች ናቸው። ስለዚህ እነዛ ላይ ጎል ማስቆጠር እየቻለ እነዚህ ላይ ለምን ነው የሚያቅተው? አሁን ትናንትና ምን የተለየ ነገር አደረገ? አይ ኳስ ራሱ ምንም እግሩ ላይ የሚያምርበት አይነት ነገር ሆኖ አላገኘትም። በጣም ብዙ ብዙ ብዙ ነገር አለ። በጣም ብዙ ነገር አለ። የቪክቶር የኮሬሽን ጉዳይ መውደድ፣ መደገፍ፣ መንከባከብ ሌላ ነገር ሆኖ ከሪያሊቲ መጣላት ደግሞ አይቻልምም አይገባምም። ግን አሁን የሆነ ነገር ልናገር ነበረ ጠፋኝ እንጂ የኮሬሽ ስቲ ጠፋኝ እንጂ አሪፍ ነገር ነበር። አፌ ላይ ታስታውሰዋል። እሽ ለማንኛውም ይሄ አንድ የሚነሳ ነው። ሌላ ደግሞ ከጨዋታዎች ጋር በተያዘ አርሰናል ከሚያደርጋቸው ጨዋታዎች ጋር በተያዘ የሴት ፒስ ጉዳይ በጣም ይነሳል። በዘንድሮ የውድድር ዓመት አርሰናል እስካሁን ድረስ አስራ አንድ ጎሎችን ከቆሙ ኳሶች አስቆጥሯል፣ እና ይሄ በጣም ብዙ ነው በእርግጥ ግን ይሄ አንድ ነገር ሆኖ ጥሩ ኳሊቲ ሆኖ እንደገና ከክፍት የጨዋታ እንቅስቃሴ የሚገኙ ጎሎችም ደግሞ መምጣት አለባቸው የሚለው አብሮ የሚነሳ ነው። የሴት ፒስ አጠቃቀማቸውን ብዙዎች ያደንቃሉ። ከዛ ደግሞ በተለየ ሁኔታ የቡካዮ ሳካና ዴክላን ራይስ የሚመቷቸው የማዕዘን ምቶችም ደግሞ ለጎሎቹ መቆጠር በጣም ትልቅ አስተዋጽኦ ያለ እሱ በጣም እንዳለ የሚታወቅ ነው። ግን ይሄ ኳሊቲ እንደ ትልቅ ኳሊቲ መወሰድ አለበት። ኳሊቲም ነው ግን እዛ ላይ ደግሞ መጨመር አለበት የሚለውም ደግሞ አንድ ከአርሰናል ጋር በተያዘ ይህ ትንሽ ሂደቱን አስቸጋሪ ሊያደርግበት ይችላል ተብለው ከሚጠቀሱ ምክንያቶች መካከል እነዚህም አብሮ መነሳት አለባቸው። አርሰናል በቃ ብቸኛ ስጋት ብዬ የማነሳቸው ለጊዜው ሁለት ናቸው። አንድ ከክፍት ጨዋታ እንቅስቃሴ የሚፈጥራቸው የግብ ዕድሎች እና የሚያገኘው ጓል ኳሶች መጨመር አለባቸው ብዬ አምናለሁ። ሁለት ከሊቨርፑል ጨዋታና ከማንቸስተር ሲቲ ጨዋታ በመማር ቀጥሎ በሚመጡ በጣም ትልልቅ የሚባሉ ጨዋታዎች ላይ ያለምንም ጥርጥር ከፍርሃት ነፃ ሆኖ በልበ ሙሉነት ጨዋታዎቹን በማሸነፍ ሜንታሊቲ አርቴታ መቅረብ መቻል አለበት። እነዚህ ናቸው አርሰናልን ዘንድሮ ነጥብ ያስጣሉት። ፈርቶ የገባበት የሲቲ ጨዋታ ላይ አቻ ወጣ፣ ፈርቶ የገባበት የሊቨርፑል ጨዋታ ላይ ተሸነፈ። ይህንንም መርሳት የለብንም። ልልሽ ነው። ሁለት ነገሮችን ለመጨመር ነው። አንደኛው የምጨምረው ነገር ትላንትና ክሪስታል ፓላስ ጎል የሚያገባ ይመስል ነበረ ምናምን የሚለው ነገር፣ ይሄ በጣም ናቹራል ነገር ነው። እንደ ድክመት አትውሰዱት። አርሰናል ደክሞ ምናምን አድርጋችሁ አትውሰዱት። ጨዋታው ሊያልቅ አካባቢ እየተመራ ያለ ቡድን ሁልጊዜም በእግር ኳስ ጨዋታ ላይ ያለ የሌላ ኃይልን ይጠቀማል። እሱ መጠቀም ስለፈለገ ችሏል ማለት አይደለም። እነዛ ደግሞ ውጤታቸውን ማስጠበቅ ላይ ነው ሜንታሊቲያቸው ይሄ ውጤት እንዳይበላሽ አንድ ለዜሮ ስለሆነ የሚገባውን ነገር በሙሉ አድርጎ ተከላክሎ ውጤቱን አስጠብቆ መውጣት አርሰናል ሲፈልግ በራሱ የግብ ክልል አካባቢ ይገደባል የሆነ ነገር ላድርግ የሚለው ክሪስታል ፓላስ ደግሞ አርሰናል ግብ ክልል አካባቢ ቶሎ ቶሎ ይደርሳል ዘጠና ደቂቃ መዳረሻ አካባቢ ለምንድን ነው ይሄንን የምናየው ስንል ያው አርሰናልም የመከላከል ፍላጎቱ ስለሚያይል ውጤት ከማስጠበቅ አንጻር ክሪስታል ፓላስም ደግሞ የሆነ ነገር የማድረግ ፍላጎቱ ስለሚጨምር ጨዋታው ከማለቁ በፊት፣ ስለዚህ የነዛ መሰብሰብ እነዛን ብርቱ ያስመስላቸዋል። ዚስ በጣም ኖርማል ነው። ለምሳሌ ማንቸስተር ዩናይትድ ከብራይተን ሊንሆ ቫልቢየን ጋራ የነበረውን ነገር ብትወስጪ ብራይተን አንድ ጎል አላገባም በቅጣት ምት ዳኒ ወልቤክ፣ ከዛ በማዘንበት ዘጠና ሁለተኛው ደቂቃ ላይ አልገባም፣ ሶስት ለሁለት ምናምን ሲሆኑ ትፈሪያለሽ፣ የማንቸስተር ዩናይትድ ደጋፊ ከሆንሽ ተጫዋቾቹም ይፈራሉ የሚፈሩበት ምክንያት ሁለት ነው ለእኔ አንድ ሊደርሱብን ነው እንዴ የሚል ነው ምንም አይነት ሁኔታ ላይ ብትሆኝ እንዲህ ያለ ስጋት ውስጥ ልትወድቂ ትችላለች ሁለተኛው ግን እንዲህ ባለ መንገድ ማንቸስተር ዩናይትድ ነገሮች ተበላሽተውበት ስለሚያውቁ ኮንፊደንስ ሙሉ በሙሉ እስኪመለስ ድረስ እንዲህ ያለ ፈራተብ አይነት ስሜት በአንዴ ለቆሽ ሊወጣ የሚችል አይደለም አይደል አይ ልክ ነው። ይሄም የሚጠበቅ ነገር ነው። የሚጠበቅ ነው እንጂ መድከም አድርጋችሁ አትውሰዱት። የአርሰናል መድከም ሳይሆን ናቹራል ስለሆነ፣ ግን በዛ ሁኔታ ውስጥ ሆኖ በአንድ ጎል ብቻ እዛ ሁኔታ ውስጥ መገኘት ሪስኩን ለማሳየት ፈልጌ ነው። ሪስኩ አጋብቶኛል። አይ ሌላም ሰው ስለሚል ነው እንጂ ለአንቺ መልስ ለመስጠት አለ። ግን አሁን አርሰናል ለምሳሌ ዘጠናኛው ደቂቃ ላይ ጎል ቢገባበት እና አንድ እኩል ቢሆኑ ስምንት ደቂቃ ምናምን ላይ የተጨመረው ታዩ ነበረ ያኔ ደግሞ እንዲት አይነት ግሪሳ ሆኖ ደግሞ እንደሚሄድ ያቺ መጨረሻ ደቂቃ ላይ እንደተጫወተው ለምን አይጫዋትም ብሎ የሚያነሳ ሰው አለ። ብዙ ጊዜ እንደዛ አይደለም እግር ኳስ። የቻልሽ የሆነ ያህል አርገሽ ውጤት ታስጠብቅያለሽ የሚለው ነው። እናም ይኸው ነው። እሺ፣ እናመሰግናለን አድማጮቻችን። አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጥሩ ጊዜ ነበር፣ አብራን ያሳለፍ ነው። በተለያዩ ዝግጅቶች ደግሞ ሸገር ስፖርት ዊዛ በበገዳይ በተሰኘ የዩቲዩብ ቻናላችን ላይ እንጠብቃችኋለን። ጥሩ ቀን ይሆንላችሁ። ኢትዮጵያ ለዘላለም ትኖር።